አየ ሕይወት እንዲናት አንዳንድ ስጠ መጥፎ አጣቂሚውስ ትከታለች። ያን ጊዜ ከሁለቱም መጥፎዎች መካከል አንዱን መጥፎ መምረጥ ይኖርባል። ሁለቱም ያማሉ፣ ግን የተሻለውን ህመም ትመርጣለ። ከዛ በኋላ ቀና ብለን ደረትን ነፍተን ኑሮ ወደፊት ትቀጥላለ እንጂ ወደኋላ ኋላ ተመልሰህ የተበላሸውን አታርም ምክንያቱም ይቻለም። ለልፍስፍሶ ሀይሚዬ ሰሞኑን ፖስት የምታደርጋቸው ነገሮች እጅግ በጣም የሚያሳስቡ እጅግ በጣም የሚያስደንጉ እጅግ በጣም የሆነ ችግር ውስጥ እንዳለች ወይም ደግሞ የሆነ በጣም ከራሷ ከሆነ ሰው ጋር ወይም ደግሞ በጣም ካመነችው ሰው ጋር ውስጥ ግብግብ እንደገባች ወይም ደግሞ ብቻ ግን እንዳጠቃላይ ጥሩ ሁኔታ ውስጥ እንዳልሆነች የሚያሳዩ መልእክቶችን ፖስት ታደርጋለች። ሀይሚ ሰላም፣ እንዴት ናችሁ ቡድና? የተከበራችሁ የእኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልኝ። ያልኩኝ እንግዲህ ሀሳቤን ተረዱኝ፣ ገብታችሁ አንዳንድ ልክስክሶች ኮሚኒቲ ስር ገብታችሁ እንዳትልከሰከሱ፣ እንዳትሳደቡ። ሀሳቤን ተረዱኝ። እኔ ያው አንደኛ እኔ የራሴ የግል ስራ አለኝ። ያው ጊዜም አይኖረኝም፣ አንዳንዴ ዩቱብ ላይ ለመምጣት እንደ ሌሎቹ እንደምታዩ ቶሎ ቶሎ እየመጣው አይደለም። በቀን በጣም ከስድስት ቪዲዮ በላይ ምጭን ሰው ነበርኩ። አሁን ግን እንኳን ስድስት ቪዲዮ ሁለት ሶስት ሁለት ራሱ በግድ ነው እየጫንኩ ያለሁት። ምክንያቱም በጣም ስራ አለኝ፣ ስራ ቢዚ ሆኛለሁ። እና ግን ያው ስለ ሀይሚና ስለ ብሩኬ ነው ብዙ ጊዜ እኔ እንደውም ስለ ሌላ ሰው አላወራም። ብዙ ጊዜ ስለ ሀይሚና ስለ ብሩኬ ነው እና ኦዲንሶችም በብዛት እነሱ ናቸው። በእርግጥ አዳዲስ ኦዲንሶችም አሉኝ፣ ግን በብዛት እነሱ ናቸው። እና አንዳንድ ጊዜ ደግሞ ንጹሕ ኦዲንሶችም አሉ በጣም ከልብ ሀይሚና ብሩኬን የሚወዱ በጣም ስለነሱ የሚያስቡ የሚጨነቁ። እና አንዳንድ ጊዜ በቃ ማለት ይጠይቁኛል ስለ ሃይሚና ስለ ብሩኬን ምን ጊዜም እንደምናገረው ሀይሚና ብሩኬን በቅርብ አላቃቸውም። ማለት እንደዚህ በአካል ምናምን አይደለም ማቃቸው ወይም ደግሞ ስልክ ተደዋውዬ ከእነሱ ጋር አላወራም፣ ግን ደግሞ እንደዚሁ በሚዲያ ላይ ነው ማቃቸው። እናም ስለ እነሱ ያው አንዳንድ ነገሮችን አውቃለሁ። ለምን አንዳንድ ጊዜ እኔ አሁን እነሱ ከዓመት በላይ ሆኖናል አብረን፣ እውነቴ ነው የምላችሁ ከዓመት በላይ ሆኖናል እና አሁን እነሱን ስለነሱ ብዙ ጊዜ ስለነሱ ስናገር ጠለቅ ብዬ ስለነሱ ማቅ ይመስላችኋል አይደለ? ግን ያው በቅርባቸው ያለ ሰው ለምሳሌ እኔ ጁሴ ሀያ ሰባትን በደንብ እናወራለን። በውስጥ ጁሴ ሀያ ሰባት ጋር ያው ናታንና እነሱ አሁን ቅርብ አይደሉም እንጂ ከነ ናታን ጋር እናወራለን። በነ አብርሽ ደግሞ በነ አብርሽ በኩል ደግሞ አሁን እኔ ከረሙ ጋር በጣም እናወራለን እንቀራረባለን ማለት በረሙን በደንብ አወራዋለሁ በኢንስታግራም ልጅ ቶፊቅንም በእንትን አወራዋለሁ በቴሌግራም ምናምን ነገር እና እና ከቡታጅራ ዩቱበሮች ናታንም በደንብ አወራዋለሁ። በጣም ምርጥ ልጅ፣ በጣም ይዋህ ልጅ፣ በጣም ጎበዝ ልጅ ነው። እና በጣም እግዚአብሔር እነ አብረን ዩቱብ እንስራ ሁሉ ብሎ የነበረ ቡታጅራ። ግን እኔ ያለሁበትና እሱ ያለበት በጣም ተራራቀ በጣም ተራራ ቀና ነው እንጂ እሱ እራሱ እናይ ምናምን ብሎኝ ነበር እና ግን ያለውት ወዶ ነው። እሱ ደግሞ ወታጅራ በጣም ርቀት ነው፣ አስባችሁት። በመሃል አዲስ አበባ አለች። በጣም ሩቅ ነውና ሀይሚና ብሩኬን ደግሞ ማላወራበት ምክንያት እኔ እነሱን ማጨናነቅ አልፈልግም። በጣም ብዙ ሰው ነው የሚደቡላቸው፣ በጣም ብዙ ነው ፈላጊ ያላቸው። ሶ መረጃውን ካገኘው በእነሱ አቅራቢያ ካሉት ምናምን በቂ ነው። እነሱን ለምስል ካላነሳችሁ ወይም ደግሞ እነሱን በውስጡ ገብ አንዳንድ ጊዜ የሆነ ችግር ሲፈጠር በኢንስታግራም እጽፍላችኋለሁ። ከዛ ውጭ ሀይሚና ብሩኬን ቀርቤ አወራለሁ ብዬ የውሸት መረጃ አላቀርብላችሁም። እና ሀይሚዬ ፖስት እያደረገች ያለችን ነገር እግዚአብሔርን በጣም ብዙዎችን አስጨንቋችኋል። ግን ትላንትና ምንድን ነበር የተባለው መሰላችሁ? ብሩኬ በጣም ከባድ ፕራንክ አዘጋጅተዋል እና ሀይሚን ፕራንክ ሳያደርጋት አይቀርም። እና ለዛ ነው ምናምን ብላችሁ በጣም ብዙዎች ጽፋችሁልኛል፣ አወርተናለም ግን ዛሬ ደግሞ እንዲሁ በቃ ይሁን የሚያሳዝን የሚያሳዝን በቃ ውስጡ አጥር ንጹህ እንዳልሆነ ውስጡ አጥሩ እንዳልሆነ ከባድ ሁኔታ ላይ እንዳለች የሚገልጹ መልእክቶችን ነው ሼር እያደረገች ያለችው። እና ምልላችሁ ፈልጌ ነው ፍራንክ ቢያደርጋት እውነት ለመናገር ነው። አዎ ለማለት ትናንትና በሰላም መጥተዋል። በፍፄ ቤት አሪፍ፣ በቃ እየተሳሳቁ እየተጫወቱ በቃ ጥሩ ሁኔታ ላይ ነበሩ፣ ትናንትና ፍፄ ቤት ማለት ነው። እና ዛሬ ደግሞ አንዷ ምናለች መጣችና በውስጥ ማለት ነው፣ ቮይስ ላከችልኝ። በጣም ብዙ ቮይስ ነው፣ ግን ከብዙ ዝም ብዬ ለምልክት ያክል ሁለቷን ነው እንትን አድርጌ ሁለተኛ ደግሞ ቮይስ እዚህ ጋር ማስገባት አልፈልግም። ለምን ከአሁን በፊት ብዙ ችግር ደርሶብኛል፣ ቻናሌ ላይ ማለት ነው። እያያችሁት ነው። ቻናሌ በቃ ሪፖርት ይደረጋል። ስትራ ብቻ ግን አላቅም። ግን ከአንድ ሁለት፣ የሶስት ሄድ ችግር ደርሶበት እኔ ቻናሌ እየተጎ ወደኋላ ነው በቃ እንትን የሚለው ለምን በቃ የሆነ ችግር ሲያጋጥመው እንደገና ደግሞ እሱን ሳስተካክል የሆነ ብር ከፍዬ ዩቲዩብ ደግሞ ችግር ሲገጥመው እንደ ጥፋት ስለሚቆጥር ፋጣት ፍተሻል ብሎ ስለሆነ ሼር ያደርግ ምናምን ነገርና ችግር ያጋጥመዋል ብዙ ጊዜ ቻናል እና ከዛ ከዛ ብዙ ከሰባት ሰከንድ በታች ቪዲዮን ቆርጭ አላስገባም። እንዲሁም ደግሞ የሰው ድምጽ የሰው ቮይስ ምናምን ማስገባት እኔ ፎቶ ራሱ መጠቀም አቁሜ ነበረ። ግን አንዳንዴ የሞላላችሁን ቁጭ ብላችሁ ለመቀረጽ ማለት ነው እና ምን አለችኝ መሰላችሁ፣ ሀይሚና ብሩኬ ጥሩ ነገር ላይ አይደሉም። አሁን ማለት እዛ ጋር ኮሜንት መጻፍ አልፈልግም፣ ወይም ደግሞ ለምን ሌሎቹ ማስደንገጥ አልፈልግም። እና ምን ሆነው ነው ምናምን ብላ ጠየቀችኝ። ማለት ሀይሚ ፖስት የምታደርገው ከብሩኬ ጋ የሆነ ችግር እንደተፈጠረ ነው ምናምን ነገር አለችኝ። እና እንዴት መሰለ እህቴ አሁን እዚህ ጋር አንዳንድ ጊዜ የሰው ልጅ አብሮ ሲኖር እግርና እግርም ይጋጫል። እና ምናልባት ሊጋጩ ይችላሉ። የሆነ የራሴ ውስጣዊ ምስጢር አንዳን ሚዲያ ላይ አውጥተሽ ምንም ነገር ማውራት የለብሽም። የቤት ገበና በተለይ ሚዲያ ላይ አይወጣም፣ ነውር ነው። እነሱ ትላንትና በጣም ደስተኛ በጣም በፈገግታ ነው እንግዲህ ሚዲያ ላይ እያየናቸው አይደለ? ቤት በጣም በሳቅ ነበር፣ በጣም በፈገግታ ነበር ያየዋቸው። እና እኔም ከሱ ጋር ሳይሆን ከሱ ጋር አይመስለኝም ከሱ ጋር አይደለምም ሲጀምርም ግን ሌላ ሰው በቃ የሆነ የተፈታተናት ያለ ሰው እንዳለ፣ ህይወትም እራሷ ልትሆን እኮ ትችላለች ውዶቼ። እዚህ ጋ ኮ ሀይሚ እኛ ስናያት ሁሉ ሁሉ ነገር የተሟላላት የተስተካከለላት በቃ ጥሩ ህይወት የምትኖር አይነት ሰው መስላት እታየናለች። ያደርግ ግን እኛ ተሳስተናል። የሰው ልጅ በህይወቱ በመስመሩ ላይ የሚያጋጥመው ብዙ ችግር አለ። ገባችሁ? ብዙ በቃ ውጥ አውረዶች አሉ። አንዳንዴ እ ብለን ማውራት ማንችላቸው ሀይሜ ብቻ አይደለች፣ ማንም ሰው ቢሆን እና የሆነ ነገር ስንተነፍስ ሚዲያም ላይ ሆነ የሆነ ነገር አምጥተ ፖስት ስናደርግ ሰው ሲያጽናና ና ይዞች እንዲህ ነው ሲሉን ምናምን ውስጣችን ይረጋጋል። ገባችሁ? አንዳንድ ሰው አይምሮ ያርፋል። እና ሀይሜዬ ምናልባት ከብኬ ጋር ብቻ ሳይሆን ከሌላም ሌላም ችግር እኮ ሊሆን ይችላል። ሌላም ውስጧን ያስከፋት ነገር ሊኖር ይችላል እና ዋናው ነገር ለእሷ የሚያስፈልጋት ማሰብ፣ መደንገጥ ወይም ደግሞ ስለ እሷ መፍራት፣ መጨነቅ ሳይሆን መጸለይ ነው። እግዚአብሔር ሰላምሽን ያብዛልሽ እህቴ። ምንም ነገር ሆንሽ ማየት አልፈልግም። እኔ በበኩሌ አንቺ የምትለቂያቸው እዚህ ከፖስቶች እጅግ በጣም ያስደነግጣሉ። አሁን ላይ መራቅን የሚያስተምርክ በደንብ የቀረብከው ሰው ነው። እናማ ገደብ ወሳኝ ነገር ነው እና አሁን እዚህ ጋ ምንድነው በቃ የቅርቧ ሰው እያስከፋት እንደሆነ ነው። የራሷ ሰው እንዳስከፋት እየሆነ ነው። ሶ እናንተ ያው ብሩኬ ስለሆነ በቅርቡ ያለ ብሩኬን ልጠረጥሩ ትችላለሽ። ግን አይደለም ሌላም ሰው ብሩኬም ከብሩኬም ጋር ሊሆን ይችላል። አይሆንም እያልኩ አይደለም። ግን ሌላም ሰው ሊሆን ይችላል። እህት፣ ወንድም፣ ቤተሰብ፣ ብዙ ብዙ ጓደኛ፣ ምናምን የሀይሚ ደሙ ጠላቶች ብዙ ናቸው ታውቃላችሁ። እነሱ ለማለየት ብርስ ከመከፈል የተደረሰበት አጋጣሚ አለና ዋናው ነገር አሁን ላይ ለሷ የሚያገኝ ከገሌ ነው። ምን ሆና ነው ምንድን ነው የሷን ምክንያት ማወቅ ሳይሆን የሚያስፈልገን ጸሎት ማድረግ ነው። ሀይሚዬ አይዞሽ፣ ፈጣሪ ካንቺ ጋር ይሁን። ፖስት በምታደርጋቸው ቦታ ላይ ኮሜንት ላይ እየገባችሁ አይዞሽ ሀይሚዬ፣ ህይወት ይፈትናል፣ በቃ በቃ የማጽናኛ ቃል በዛ። ከዛ ባለፈ ደግሞ ከልብ የምንወዳት ሰዎች፣ የእውነት የምንወዳት ጸሎት ማድረግ ከምንም በላይ በቃ ንክ እንዳንድ አካላችሁ የምታዩአት እንዳንድ ቤተሰብ ምታዩ ከሆነ በቃ ቤተ ክርስቲያን ስትሄዱን ቤትም ሆናችሁ ፈጣሪ ሆይ ሀይሚጌን አስባት፣ ከጎኗ አሁን በቃ ብላችሁ ለእሷ በዚህ ሰዓት የሚያስፈልጋት ጸሎትና ጸሎት ብቻ ነው። ስለ እሷ መጨነቅ ሳይሆን የሚያስፈልጋት ጸሎት ነውና ጸልዩላት።